እንጀራ እንጀራም አትብሉ ይላል። እርሾ ያለበት ምግብ። ይህ እኔ ምን ላድርግ? ምን እንገዛ ነበር? ምን ናድርግ? አረጋይስ እየቀለደ ነው። ይሰ ምናምን ስዋል አራት መቶ ሰው ምናምን እርሾ ያለው ምግብ አትብሉ ካልካቸው አስባቸዋል፣ አይደለ? በርበሬ ምናምን ሊገዙ ይችላል። እርሾ ያለው ምግብ ግን መሸጥ አይፈቅድልህም። መጽሐፍ ቅዱስ እግዚአብሔር እርሾ ያለው ምግብ አትብሉ ይላል። እንግዲህ ምን ናድርግ? እርሾ ማለት ቂም ነው። ምን አልከኝ? እንጀራ ትሸጣለህ አይደለ? እንጀራ እሸጣለሁ። እንግዲህ እርሾ አለው። እንግዲህ እንጀራችን አይደለ? ኢትዮጵያውያኖች እንጀራ እና ይሄ ብስኩትስ፣ እንጀራ እርሾ አለው። እንግዲህ ያው እግዚአብሔር እርሾ ካለው እርሾ ያለበትን ምንም ነገር እንዳትበሉ ብሏል፣ ከልክሏል። እርሾ ማለት እኮ የሚበጠበጠው የተበጠበጠ ምናምን የሚሰራው እርሾ ማለት ነው። ንቅላቂዎች የሚሰሩ ሰዎች አሉ። እርሾ እንጀራ ሴቶች ጠይቃቸው እስኪ። እነግርሃለሁ እኔ እነግርሃለሁ ነው። እኔም አሁን ለምሳሌ እነግርሃለሁ፣ ለምሳሌ የጤፍ እንጀራ፣ ጤፍ እንጀራ ለመስራት እርሾ ታደርግበታለህ። አዎ፣ ስለዚህ አንተ የጤፍ እንጀራ ነው የምትሸጠው አይደል? ወይ ሴባሽን ላይ በቆሎ ነው የጤፍ ነው? ስለዚህ እግዚአብሔር እርሾ ያለበትን ምግብ እንዳትበሉ ብሏል። አባቴ አባቴ አባቴ አንዴ ስ ያዥና ማለት ነው። አንዴ ያዥና፣ አንተ እስከ ዛሬ የት ነህ ማለት ኑሮ የት ነው የት ነው የኖርከው? እኔ ዱባይ። ዱባይ ነው የኖርከው? ምትበላው ሩዝ ነጭ ሩዝ ነው ምትበላው። እኔ እኔማ እንጀራ በላለሁ ጋ መጽሐፍ ያ ቁራን ላይ እንጀራ ከበላ እርሾ ያለው ነገር አትብሉ ተብሏል ብሎ መጽሐፉ ተጽፏል። ም እያልሽ እኮ ማውራት የለብሽም። እ ካለ ምን እናድርገው? መጽሐፍ ቅዱስ እኮ ነው። አንተ ክርስቲያን ና አይደለም ይቅርታ፣ እኔ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ ትክክለኛ ኦርቶዶክስ ነው። አንተ የትኛው መጽሐፍ ነው ምታነበው? የትኛው መጽሐፍ ቅዱስ ነው ምታነበው? ያው ላሳይህ። ሰማንያ አሃዱ ኦርቶዶክስ ነው አይደለ ሰማኒያ አንድ አህዱን ነው አይደል ለምትቀበለው? አዎ፣ ሰማኒያ አንድ እዚያ ላይ ያውና ኦሪት ዘጸአት ምዕራፍ አስራ ሁለት ቁጥር ሃያ ላይ እርሾ ያለበትን ምግብ እንዳትበሉ ይላል። እንግዲህ ተመልከት። አባቴ ተሳስቶ ነው ይሄ ተሳስቶ ነውና ስለሱ ስለምናምን ንንጃ ላይ ሙስሊሞች የራቸው ግዙት፣ ክርስቲያኖች ግን እርሾ ያለበት ምግብ እንዳትበሉ ተብላችኋል ለማለት ያክል ነው። አንተም ራሱ እንጀራ የምትበላ ከሆነ እንግዲህ ኃጢአተኛ ነው። ምክንያቱም እርሾ ስንት ሰው መሰለ። ከገበያ ግዙት፣ ያጀማ ግዙት። እንዳትሰሙ መጽሐፉን አሁን ተነስቶ ጋይስ ልክ ነው። ልክ አይደለም። እኔ ልክ አይደለም። አትዋሽ። ልክ ነው። አሁን መመላለስ ጥሩ አይደለም፣ አትመላለስ። እኔ ምን አይነት ምንድን ነው የሚለው ሰውዬው? ጤነኛ እኔኛ አይደለም። እኔ ጤነኛ አይደለም። እንጀራ እየተባረከ ነው። እንጀራ የተባረከ ነው። አንተ የተባረከ አይደለም። አንተ ሲጀምር ሰይጣን ነው፣ ሰይጣን ነው አንተ ሲጀምር። ይሄ ዛሬ ገባቢ ሰው ሴጣን ነው። ቤተሰብ የተጻፈውን ነው። እሱማ የተጻፈውን ነው። የተጻፈው ግን እንዴት ነው? እንጀራ አትብሉ፣ እርሾ ያለው ነገር አትብሉ። እንዴት እሱ እኔማ እሸጣለሁ። እኔ ምን አገባኝ? እኔ እውነት ነው እውነት ነው። እኔ ብቻ አለ ምድር ላይ ያለሁት እኔ ብቻ ነኝ። እንጀራ ምሸጠው እኔ እኮ ብቻ አለ። ለማንኛውም እንጀራ አለ፣ ሽሮ፣ ብስኩት አለ። ብስኩት የሸፈንኩት እኮ በሱ። አሁን የቆቆት እርሾ አለው እርሾ የለውም ወይ? ወይ? ወይ? መጽሐፍ ነው እንደዛ ያለው። አንተ መጽሐፍን እንዳትሰማ ዝም ብለሽት አ አንተ ሲጀመር እዚህ ጋር ስለመጽሐፉ ምን አስገባህ? መጽሐፉን እኔ ጋ መተ መጽሐፉ መግለጽ ምናምን አመጣው እኮ ጥያቄ። አንተ እኔ ጋር መጽሐፉ መግለጽ ምን አመጣው? በቃሉ አትኖርም እንዴ? በቃሉ ነው የምኖረው። እሱ በቃሉ ነው የምኖረው። መንፈስ ቅዱስ ስለዚህ እግዚአብሔር መጽሐፉ ይላል። ግን ዝም ብላችኋለሁ እንጂ ቤተሰብ ዝም ብላችኋለሁ እንጂ አምላክ ነው የዛው። አዎ ቆይ የተፈሰ እውነት ነው የተጻፈው ነው። ቤዛ እናንተማ ትገዙኝ ያላችሁ እኔ እኮ ለምን ተጻፈ አላልኩኝም። እንኳን ተጻፈ ማለት ግን እንጀራ እየበላን ነው አደለን? እሱ እሱ በነገራችን ላይ ማለት ነው ሼካ ነው እና፣ ቆይ ቆይ፣ በቁርአን አልተጻፈም? አቤት ልዩነት እኮ የለውም የእኔ ወንድም፣ ቁርአን መጽሐፍ ማለት አንተ ትክክለኛው ሙስሊም ከሆንክ ቁርአንና መጽሐፍ ቅዱስን የሚለየው ነገር ምንም የለም። አንድ አይነት ነው መጽሐፋችን። አላ አለ አለ በቃ አንተ ኮፒው ነው ማለት ነው። እኔ ኦሪጂናል ነኝ እንጂ በደንብ አስተምራለሁ መጽሐፍህን። ያው የማታውቀውን እያስተማርከው አይደለ እርሾ እንዳትበላ ተብለሃል፣ እንጀራ እንዳትበላ ኦሪጂናል ነው ማስተምረ። እሺ ወንድም ደስታ፣ አይደለም አንተ ላይቭ ላይ ግባ፣ እናስገባለው ላይቭ ላይ ግባ እና አስገባሃለሁ። ቆይ አንድ ሰው መልስ ሊሰጥ ነው። እስቲ የኔ አባት ላይቭ ላይ ግባ፣ ላይቭ ላይ ግባ እና አስገባሃለሁ። ላይቭ ላይ ገብተህ ገዝት ላክልኝ፣ እንትን ላክልኝ። ያሰላ ይኸውላችሁ፣ እንጀራ ለክርስቲያኖች ያው መጽሐፍ ቅዱሳችሁ ላይ እንደ እንዳትበሉ ተብላችኋል፣ እርሾ ያለው ምግብ ሙስሊሞች መጽሐፉ ላይ ተጽፏል። አቢቢ መጽሐፉ ላይ ተጽፏል። እኛ መጽሐፉ ላይ አልተጻፈም አልተባለም፣ እኮ መጽሐፉ ላይ ተጽፏል። ግን እስካሁን እኔ እንጃ፣ እስካሁን ፒፕል አላረፈውም፣ እስካሁን ብዬ አስባለሁ። ማለት በቃ ላሽ ብሎታል። አንተም ላሽ ማለት ስላልቻልክ ነው። ገብቶሀል አይደለ? እኔ መጽሐፊ ቢሆን እኔ ለምንድን ነው ያለኝን አደርጋለሁ። እንዴ እንዳትበላከኝ አልበላውም። እናንተ ግን እንዳትበሉ ተብላችኋል። እርሾ ያለው ምግብ ትበላላችሁ፣ ትሸጣላችሁ። አሁን ልትሰግድ እየሄድክ ነው። ፎኖ አድርገኝና ግባ። ሌላ ጊዜ እሺ።